ችግሩ ምንድን ነው መሰለክ፣ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆንም። ምክንያቱም በነጭ በግነትና በእኔ ጥሩ ነኝ፣ ምንም ጎዶሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትን አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። በቴሌቪዥን ፕሮግራሙ በቶክሾ ፕሮግራሙ ብዙዎቻችን እምናቀው ሰይፉ ከሰሞኑ በተለያዩ ጉዳዮች ስሙ እየተነሳ ይገኛል። ከዛም ባለፈ መልኩ አንዳንዶች የህይወት ዛቻ በመሰለ መልኩ ሰይፉ አንላቀቅም እናጠፋለን በሚል መልእክት ከባባድ ቁጣዎች፣ ከባባድ ቃላቶች ሲያደርሱት ነበር። ታዲያ እነዚህ ጉዳዮች ሳምንት ያለፋቸው ቢመስልም እነዚህ ዛቻዎች ሳምንት የቆዩ ቢመስሉም እንደ አዲስ ደግሞ አሁን ከባድ ቁጣን በመቀስቀስ ሰይፉ ላይ ትልቅ እርምጃዎች ትልልቅ ቁጣዎች በድጋሜ ተነስተዋል። ጠቅለል ባለመልኩ ከሰሞኑ ሰይፉ ስለገባበት ሰጣ ገባ፣ እንዲሁም በሌላ በኩል ያሉ ሰዎች ደግሞ እረ ሰይፉ ይሄ አይገባውም እያሉ ስለሚናገሩት ዋነኛ ነጥቦች ጠቅለል ባለመልኩ ልናስደምጣችሁ መጥተናል። እናንተም ይህን ቪዲዮ ይህን መረጃ በመስማት እናንተስ ምን ታስባላችሁ የሚለውን በኮመንት ብታሳውቁኝ ደስ ይለኛል። ቀጥታም ይዤ ወደ መጣሁት መረጃዎቼ አልፋለሁ። እንግዲህ ብዙዎቻችን ታስታውሱት ይሆናል ሰይፉ እንግዳ አድርጎ ያቀረበው ቲክቶከር ነበረ። የዛሬ ሳምንት በነበረው እሑድ ፕሮግራም ላይ ታዲያ እንግዳ ያረጋት ዩቲ የምትባለውን ነበር። ታዲያ እዛ ፕሮግራም ላይም ቀርባ ቲክቶክ ውድድር ላይ እንደሆነች እጩም እንደሆነች ህዝብም እንዲመርጣት መልእክት አስተላልፋ ወርዳ ነበር። ብዙዎቻችንም ሰምተነው ነበር። ታዲያ ከዛ በኋላ ነው ከባባድ ቁጣዎች ሰይፉ ላይ መነሳት የጀመሩት። ይሄም የሆነው ምንድነው ቲክቶከሯ ዩቲ ከቲክቶከሩ አዶናይ ጋር በጣም ተፎካካሪ ናቸው። ሁለቱም በአጫጭር ነጥብ ነው እየተፎካከሩ የሚገኙት። ለምንድን ነው ሰይፉ ለዩቲ አዳልቶ ዩቲን ብቻ እንድትቀርብ አድርጎ እሷ ብቻም የምርጫ ቅስቀሳ እንድትናገር አድርጎ በትልቅ ነጥብ እሷ እንድትመራው ያስደረገው በማለት ብዙዎች ወቀሳ ሲያስደርሱት ነበር። አንዳንዶች ከወቀሳ ባለፈ መልኩ እያለቀሱ እያነቡ አዶናይ ቢሸነፍ አንላቀቅም፣ ሰይፉ ከባድ ነገር ነው የሰራው፣ ዩቲ ብቻዋን ቀርባ የምርጫ ቅስቀሳም እንድታደርግ በማድረግ በብዙ ነጥብ እሱን እንድትርቀው አድ አድርጓል አዶናይ ሸረፍ እና ሰይፉ አይኖራትም ሁሉ እያሉ የሚዝቱ ሰዎችንም ተመልክተን ነበር። ይህን ጉዳይ በባለፈው ሳምንት ሰምተን ነበር። ታዲያ በተለያዩ ቦታዎች የተነሱበትን የተለያዩ ቅሬታዎች እንዲሁም በአዶናይ ወዳጅ በሆኑ ግለሰቦች የደረሱትንም ትችቶች ምክንያት በማድረግ አሁን በነበረው ቡድን በተላለፈው ፕሮግራሙ ላይ ሰይፉ ምላሽ ሰጥቷል። በምላሹም እንዲህ ነበር ያለው፤ አሁንም ቢሆን ፕሮግራሙ እስኪያልቅ ድረስ መጥቶ ማንም ሰው የራሱን መልእክት ማስተላለፍ ይችላል። እኔ ማንንም አልገደብኩም። አዶናይም መምጣት ፈልጋለሁ ካለ መድረካችን ክፍት ነው የሚል መልእክት አስተላልፎ ነበር። ታዲያ እንግዲህ ከዚህ በመቀጠል ሰይፉ ደግሞ እንግዳ አድርጎ ያቀረበውን ግለሰብ ቃለ መጠይቅ በሚያረግበት ጊዜ የተናገረው ንግግር ሾርኔ በሚመስል መልኩ ነው የተናገረው ተብሎ ነው እንደ አዲስ ሰይፉ እየተወቀሰበት የሚገኘው። እንግዲህ ቅድም እንዳልኳችሁ ሁለት ነጥብ ነው አሁን በነበረው የእሁድ ፕሮግራም ላይ ትልቅ ወቀሳን እንዲያስተናግድ ያደረገው። በመጀመሪያ እኔ ማንንም አልገፋሁም፣ በራችን ክፍት ነው፣ አዶናይ አሁንም ቢሆን መምጣት ይችላል ብሎ ተናገረ። ቀጠል ደግሞ እንግዲህ እንግዳ አድርጎ ያቀረበውን ሰውዬ በሚያዋራበት ጊዜ ቃለመጠይቅ በሚያደርግበት ጊዜ እንዲህ ብሎ ተናግሯል ሰይፉ። አሁንም ቢሆን እኛ ትልቅ ነገር የሚያመጣ ትልቅ ትውልድ የሚያንጽ ሰው ነው በመድረካችን የምንጋብዘው፣ ለዛም ነው የዛሬ ፕሮግራሜን እንግዳ አንተን ያረኩ። የማያንጹ ሰዎችን በፕሮግራማችን ማምጣት አንፈልግም ሲል እዛው መልእክቱን ተናግሯል። ታዲያ እንግዲህ ይህንን ንግግሩን በመቁረጥ በቲክቶክን በመውሰድ ለያዩ ትችት በከባዱ እንዲነሳ እየሆነ ሆኗል። ይኸውም ሰይፉ የተናገረው በሾርኔ ለአዶናይ ነው። አሁንም ቢሆን ትውልድ የማያንስ ሰው ማምጣት ስለማይፈልግ ይህንን ቃሉን ተናግሯል። ነገር ግን እዚህ ላይ ሲናገር ግን ከዚህ በፊት ያቀረበውን ዮኒ ማኛን አላስተዋለም ነበር። ከባድ ስህተት ሰርቷል። የማያንስ ሰው ብሎ ካሰበ ዮኒ ማኛንም አለማቅረብ ይችል ነበር። ነገር ግን ሰይፉ ያደረገው ነገር ዮኒን አቅርቦ አሁን ደግሞ ማንም ተንኮለኛ ሰው ሰውን የሚያበጣብጥ ክፉ ነገር የማይሰራን ሰው እንደማያቀርብ በመምሰል አሁን የተናገረው ንግግር እጅግ ከሱ አይጠበቅም በማለት ነው። ብዙዎቹ ቀሳ እያደረሱት የሚገኘው ይህንን አስመልክቶ፣ በብዙ ጉዳዮች ስሙ ከሰይፉ ጋር የተነሳው አዶናይም ጠቅለል ባለመልኩ መልስን ሰጥቶ ነበር። በተለይም ሰይፉ ካላቸው ሁለት ነጥቦች በመነሳት ነበር አዶናይ የመልስ ምት የሰጠው። መጀመሪያ ላይ የፕሮግራሙ መክፈቻ ላይ ሰይፉ የተናገረውን በማስመልከት እኛ በፕሮግራማችን ሁሉም መድረኩ ክፍት ነው፣ መምጣት ይችላሉ ያለውን ንግግሩን ምክንያት በማድረግ አዶናይ እንዲህ ብሎ መልሷል። በተደጋጋሚ ሰይፉን ለማ ማግኘት ሞክሬ ነበር። እሱ ግን በጥሩ ሁኔታ አልተቀበለኝም፣ ጥሩ ፊትም አላሳየኝም። ይሄ የተሳሳተ ነው ብሏል። በመቀጠል ደግሞ እንግዲህ ትውልድን የማያንጽ ሰው እዚህ አናመጣም፣ እኛ የምንጋብዘው ትውልድ የሚያንጽ ሰው ነው ብሎ የተናገረው በሾርኔ ለእኔ እንደሆነ ገብቶኛል። እኔ ከራሴ ስህተት እንዲሁም እኔ ከተማርኩበት ነገር ሰው እንዲማር ነበረ አንዳንድ ነገሮች የሆነ ሶሻል ሚዲያ ላይ ወጥቼ የተናገርኩት። ታዲያችን የተናገርኳትን ነገር እንደ ድክመት በመውሰድ በሾርኔ መልኩ እኔን ላለማ በማቅረብ ትልቅ ችግሬንም በማክሰፍ የሰራሁትን ጥሩ ነገር በማኮሰስ እሱ የተናገረው ነገር በጣም አስከፍቶኛል። በተለይ ደግሞ እኔውን ማኛ ብዙ ችግር ያለባቸው በብዙ ነገር ስማቸው የሚነሳ ብዙ ሰውን የሚያስለቅሱ በእምነት በዘር በተለያዩ ጉዳዮች ብዙ ሰውን ያስከፉ ሰዎች በመድረኩ በትልቅ ቦታ አክብሮ ጠርቶ እኔን ግን በእንደዚህ አይነት መልኩ በሾርኔም ተናግሮ ምንም አይነት ሰው ትውልድ ማያንስ አናመጣም ያለበት ንግግሩ እጅግ በጣም አሳዝኖኛል ሲል በከ ከባድ ሁኔታ ሁለት ቦታዎች ላይ ነጥብ ሰጥቷል አዶናይ በስተመጨረሻ ግን የንግግሩን ማሰሪያ እንዲህ ሲል አጠቃሎታል እኔ አሁንም ቢሆን ሰይፉን አከብረዋለሁ እወደዋለሁ የእሱንም የቴሌቪዥን ፕሮግራም እያየው አድግያለው ምንም መጥፎ መናገር አልፈልግም በአጠቃላዩ ግን የሆነውን ሀቅ ማውጣት እፈልጋለሁ እኔ ከእንግዲህ በማንም ምርጫ ቅስቀሳ መጥቼ መመረጥን አልፈልግም ፈጣሪ አምላክ በምሰራው ስራ የሚያሳየኝን አያለው ሲል በአጠቃላይ መልእክቱን አስተላልፏል ብዙ ሰው ነው ይሄን ቪዲዮ እንደተለቀቀ በተለያዩ ሶሻል ሚዲያዎች ላይ ሲያጋሩት ሲያመላልሱት የነበረው ከዚህ በመቀጠል ነው። ታዲያ በተለያዩ ቦታዎች ሀሳብ አስተያየት እየተነሱ ግማሹን በአዶናይ በኩል ግማሹን በሰይፉ በኩል በመሆን ሀሳብ አስተያየት ሲሰጡ የነበረው በተለይ ሰይፉ ብዙ የሰራቸውን መልካም ተግባራቶች በማንሳት ሰውም ከሰሞኑ ባደረገው የመቄዶንያ ትልቅ የገቢ ማሰባሰቢያ ላይ የነበረውን ድርሻ በማንሳት ጭምር ሰይፉ በመልካም ተግባሮቹ እናውቀዋለን። አንዳንዴ የስራ ሰው የሚሳሳትበት ጉዳይ ሊኖር ይችላል። ነገር ግን እነዛን ጉዳዮች አስፎ በማውጣት ሰይፉ እንዲጠላ፣ ሰይፉ በከባድ ነገር ስሙ እንዲነሳ ማድረጉ ተገቢ አይደለም። በዛም በኩል ያሉ ሰዎች ትንሽ ቢያርሙት ነገሩን ጥሩ ነው። ሰይፉ ላይ የሚደርሱ የህይወት ዛቻዎች፣ መጥፎ ስድቦች ይገቡታል ብለን አናስብም ሲሉ የተናገሩ ሰዎች ነበሩ። በሌላ በኩል በአዶናይ በኩል ደግሞ የተናገሩት ሰዎች በተለይ ከዚህ በፊት ሰይፉ ያቀረበውን ዮኒ ማኛን ስሙን በማንሳት ሰይፉ እዛ ጋር ስህተት ሰርተሃል አንተ ትውልድ ማያንጽ ብለ ካሰብ ብዙ ነገር የተናገረውን ዮኒን አቅርበ፣ ዛሬ ግን አዶናይን አለማቅረብ ማለት ምን ማለት ነው? አዶናይ እኮ ከራሱ ስህተት ሰው እንዲማር በግልጽ ሁሉን ነገር ሚዲያ ወጥቶ ስለሚያወራ እንደ መጥፎ ልጅ አሰብከው እንጂ ጥሩነቱ በብዙ ነገር አይተነዋል። በተለይ በእርዳታ ስራውም እናቀዋለን እንዲሁም ብዙ ወጣቶች ከሱ እንዲማሩ በግልጽነት ያወራውም ነገር አንዳንዴ እንደ ጥሩነት መታየት አለበት። ሰይፉ በአጠቃላይ የሰራው ስህተት ፈጽሞ ስህተት ነው፣ ችግርም አለብህ በማለት ጭምር ከባባድ መልእክቶችን አንዳንዱ አንዳንዶች ስድብ በተቀላቀለበት ሁኔታ ሲያደርሱ ተመልክተናል። እርሶስ በዚህ ጉዳይ ምን ሀሳብ አለዎት? ሰይፉም አዶናይም የተለያዩ ኦዲየንስ አድናቂ እንዳላቸው እኛም በአሁኑ ቪዲዮች ከሰሞነኛም እኛም ጉዳዮች መረዳት ችለናል። ጠቅለል ባለመልኩ የእናንተስ ሀሳብ አስተያየት ምን ይመስላል የሚለው በኮመንት ብታሳውቁ ሲለኛል። በሌሎች ቪዲዮቻችን እስክንገናኝ፣ ለዛሬ ይዤላችሁ የመጣሁት ከሰሞኑ ብዙዎችን እያነጋገረ ስለቆየው ጉዳይ ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ሰመኘውላችሁ። ሰላም